ከሰኔ 23 ቀን እስከ ሐምሌ 8 2017 ዓ ም ድረስ በተፈጥሮና በማኅበራዊ የትምህርት ዘርፎች ከሚፈተኑ ተማሪዎች መካከል 9369 የተፈጥሮ ሳይንስ የትምህርት ዘርፍ ተፈታኞች ከትናንት አመሻሽ ጀምሮ ወደ ተመደቡ ማዕከላት ገብተዋል። የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ማርቆስ ቡልቻ እንደገለጹት ካለፉት ጥቂት ዓመታት ወዲህ የተማሪዎችን ውጤት ለማሻሻል በርካታ ተግባራት ሲከናወኑ ቆይተዋል። ለተማሪዎች እንደየአካባቢያቸው ምቹ ሁኔታ በመፍጠር የዝግጅት ስራዎችም በበቂ ሲሰሩ እንደነበረም ገልጸዋል። ከባለፉት ጊዜያት ከነበሩ ፈተናዎች የዘንድሮውን የተሻለ ውጤት ለማምጣት ነኛ ግብጥ ስንሰራ የነበር ነው። በአጠቃላይ በልጆች ውጤት ላይ ድርሻ የነበራቸው ወላጆች፣ ተማሪዎች፣ የራሳቸው ትምህርት ቤት፣ ወመህ በሙሉ ርብርብ አድርጓል፣ ጥረት አድርጓል፣ እገዛ አድርጓል። አንዳንድ ተማሪዎች ትምህርት ቤት ላይ ትርት መማሪያ ክፍል ላይ ፍራሽ ሰሌን አንጥተው ጅባ አንጥፈው እዛው እያደሩ መጽሐፍ ከላይብረሪ ታውሰው እዛው እያነበቡ እያጠኑ እንዲማሩ አድርጓል። ሌሎች ደግሞ ላይብረሪ እስከ ምሽቱ 4 ሰዓት፣ 5 ሰዓት እስከ 6 ሰዓት እንደየአቅሙ መብራት ባለበት ለመብራት መብራት በሌለበት ለሶላር እንደየአካባቢ ሁኔታ ተጠቅመው እንዲያጠኑ ተደርጓል። በአጠቃላይ ይሄንን ርብርብ ስናደርግ ቆይተናል። የተሻለ ውጤትም ይመጣል የሚል ተስፋ አለን። ወላይታ ሶዶ ዩኒቨርሲቲ ዳውሮ ታርጫ ካምፓስ ዲን መምህር መብራቱ ለገሰ በበኩላቸው በሀገር አቀፍ የዩኒቨርሲቲ መግቢያ ፈተና ዘርፍ አገራዊ ተልእኮን ለማሳካት ከ2015 የትምህርት ዘመን ጀምሮ ሲሰራ ቆይቷል። ካለፉት ዓመታት ልምድ በመነሳት የፈተናውን ደህንነት የማስጠበቅ ለተማሪዎች አገልግሎት የሚሆን የመኝታ የመመገቢያና የጤና ጥበቃ ስራዎችን የማመቻቸት እንዲሁም በአካዳሚ ዘርፍ ስራ የፈታኝ መምህራን ማረፊያ የማዘጋጀት ስራ በበቂ መከናወኑንም ገልጸዋል። እንግዲህ ለፈተናው ስንዘጋጅ ወደ አራት አንኳር ነገሮች አሉ፣ መዘጋጀት የሚገቡ አንደኛው እና ትልቁ የፈተና ደህንነት ጉዳይ ነው። ሴኩሪቲ ጉዳይ ከፌደራል ፖሊሶችም እና ከውስጥ የካምፓስ ፖሊሶችም ጋር በተገቢ ኦረን ተደርጎ ያሉበት ሞቢላይዝ ተደርጎ ትምህርት ሚኒስቴር መደባቸው ሰዎች በጊዜ ገብተው ቦታ ቦታቸውን ይዘዋል፣ ሳይቱን ተረክበዋል። ሁለተኛው ደግሞ ፈተና እንቅስቃሴ ነው። ከማዕከል ከብራና ማተሚያ ጀምሮ በተገቢው ጥንቃቄ እና ጥበቃ በፌደራል ፖሊሶች በጊዜ ገብተው ቦታቸውን ይዘዋል። ሌላው ደግሞ ተማሪ አገልግሎትን ማዘጋጀት ነው። በዚህም ውስጥ ሶስት ሰክሽኖች አሉ። አንደኛው ለምግብ ጉዳይ ነው ይታወቃል። ሁለተኛው መምታ፣ ሶስተኛው ጤና አገልግሎት ክሊኒክ ሰርቪስ ነው። የተገቢውን ነገር ሁሉ አሟልተን አደራጅተናል። ተማሪዎቻችንም ደግሞ በሰላም ትላንትና ተቀብለናቸዋል። በሰላም ቦታቸውን ይዘዋል። ሁሉም ነገር ሰላም ነው። ካምፓሱ 6954 ከዳውሮና ኮንታ ዞኖች የተወጣጡ ተማሪዎችን በሁለት ዙር የሚቀበል ሲሆን አሁን ላይ 3691 ተማሪዎችን በተፈጥሮ ሳይንስ የትምህርት ዘርፍ ያስፈትናል። 238 ከተርጫ ከተማ አስተዳደር ከግልና መንግስት ትምህርት ቤቶች የተወጣጡ ተማሪዎች በበይነ መረብ እንደሚፈተኑም ገልጸዋል። ከተለያዩ ትምህርት ቤቶች ከተገኙ ተማሪዎች መካከል አንዳንዶች እንደሚሉን አገራዊ ፈተናን ለመፈተን የሚያስችል ዝግጅት በበቂ ሲዘጋጁ ቆይተዋል። በዝግጅቱም የቤተሰቦቻቸው የመምህራንና፣ የሚመለከታቸው አካላት እገዛ ቀላል ባለመሆኑ አሁን ላይ ያለመረባበሽ ፈተናውን ለመፈተን የስነ ልቦና ዝግጅት ማድረጋቸውንም ተናግረዋል። ያው ዝግጅቱ እንደነገርኳችሁ ከ11ኛ ክላስ ጀምሮ ትንሽ እያነበብን ነበረ። ትምህርት ቤቱም አግዟል ብዬ አስባለሁ በተቻለው አቅም እና ቤተሰብም ቢሆን ያው በሚያስፈልገን ነገር የሚያስፈልገውን ማቴሪያል እያሞሉ እንድናነብ ቢያንስ ማበረታቻ እየሆኑ ነበረ እና እንደ ራሴ እኛ ተዘጋጅተናል ብዬ አስባለሁኝ። ለፈተና በእኛ በኩል ሬዲ ጨርሰናል። ምንም አይነ ችግለን። ከትምህርት ቤቱ በጣም ድጋፍ ተደርጎልናል። ግቢ ላይ አዳር እንዳን እንድናጠና ክፍል ተሰጥቶናል። ከቤተሰብ እገዛለን፣ ትምህርት ቤቱ ውሃ ቆሎ፣ ምናምን የሚያስፈልገ ነገር መብራት እያማሉ ሁሉ ነገር እያደረጉ፣ ቤተሰብም እንደዛው በወር አንዳንዴ መጥቶ ፍተሻ ያደረጋሉ፣ ወይስ እያጠኑ አይደለም የሚለውን ቼክ ካደረጉ በኋላ ይሄዳሉ። በወር አንድ ቀን ፍተሻ ይደረጋል ግቢ ውስጥ። ዝግጅቱ እኛ በኛ በኩል አሪፍ ነበረ። ከቤተሰቦቻችንም ጥሩ ድጋፍ ተሰጥቶናል። ከመምህራኖቻችን ጋር እንደዛ እየተማርንም እያጠናንም ነው። አሁን ላይ ያው ካምፓስ ገብተናል። በዛ ላይ ደግሞ ጥሩ ውጤት ለማምጣትም ዝግጅት ላይ ነን፣ እንዲሁም እናመጣለን ብለን እናስባለን። አቀባበል አሪፍ ነው ብዬ አስባለሁ እኔ ባየሁት ልክ ማለት ነው ማለት ብዙ አላለፉንም። እስካሁን ያየሁት አሪፍ ነበር። እንደመጣ የገባ ነው ማለት ይቻላል። ትንሽ ተፈተሽ ምናምን ነገር በጊዜ የገባ ነው። እስካሁን ያለው ነገር አሪፍ ነው። ሁላችንም ዶርም አግኝተናል። ዝግጅት ያው እንግዲህ ጥናቱንም ምንንም ጥናቱን ጀምር ያለው ምንም ነገር አጠናቄ ነው የመጣሁኝ። እስከዚህ ባለሁት ነገር ደግሞ ትምህርት በጣም አሪፍ ነገር ነው። ለቀጣይም ለሚማሩት ለሚቀጥሉ ትኩረት ከታች ተሰጥቶ እንዲቀጥሉ እንዲበረታቱ አሳስባለሁ። በበኩሌ ያው ዝግጁ ነኝ። ከዚህ በላይ ደግሞ አምላክ እንዲረዳኝ እጸልያለሁ።